ሰላም ሰላም ውድ ተማሪዎቻችን እንዴት ናችሁ? ሳምንታችሁ ቀናችሁ እንዴት አለፈ? ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና በኮልፌ ቀራንዮ ክፍለ ከተማ የተዘጋጀውን ክፍል ሁለት ነው ይዤላችሁ የመጣሁት ከዚህ በፊት ክፍል አንድን ለቅቄየላችሁ ነበረ። ዛሬ ደግሞ ክፍል ሁለትን ከ21 እስከ 40 ያለውን እናያለን። ዩቲዩብ እንዲያዳርሰው ላይክ ማድረግ ሼር ማድረግ እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ወይም እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረግ ቪዲዮዎቹን እንዲደርሷችሁ የደውል ምልክቱን መጫና አይርሱ። አሁን በቀጥታ ወደ ጥያቄዎቹ እንዳለን ሀያ አንደኛው ጥያቄ ታላቁ የምስራቅ አፍሪካ ስምጥ ሸለቆ መዳረሻ የሆነው ሀገር የቱ ነው ይላል። እንግዲህ ለታላቁ የስምጥ ሸለቆ ትንሽ እናወራ። መጀመሪያ ታላቁ የስምጥ የምስራቅ አፍሪካ ስምጥ ሸለቆ የሚነሳው ከሶሪያ ነው፣ ከእስያ ማለት ነው፣ ከእስያ አህጉር ነው የሚነሳው። ከዛ በኋላ በደቡብ ምስራቅ አቅጣጫ ይሄዳል። ከእስያ ተነስቶ በደቡብ ምስራቅ አቅጣጫ ይሄዳል። ከዛ በደቡብ ምስራቅ አቅጣጫ ከሄደ በኋላ ወደት ሄዳል? በኢትዮጵያ ደቡብ አካ ደቡባዊ ኢትዮጵያ ይገባል ማለት ነው። ደቡባዊ ኢትዮጵያ ይዞርና እስከ የት ድረስ መጨረሻ የሚሄደው ሞዛምቢክ ነው። በአጠቃላይ ከሶሪያ ተነስቶ ሞዛምቢክ ለመድረስ 7200 ኪሎ ሜትር ነው የሚፈጅበት በአጠቃላይ ማለት ነው። ግን በአፍሪካ ብቻ በአፍሪካ ብቻ ግን የሚሄደው በኪሎ ሜትር 5600 ኪሎ ሜትር ይሆናል ማለት ነው። ወይም በአማርኛ ኪሎ ሜትር በአፍሪካ ብቻ 5600 5600 ነው። በአጠቃላይ ግን ከሶሪያ እስከ ሞዛምቢክ ለመድረስ 7200 ኪሎ ሜትር ይፈጅበታል። ከዛ ኢትዮጵያ ላይ ደግሞ በአፋር በኩል ነው የሚሄደው። በኢትዮጵያ አፋር ክልል ውስጥ ምን ይፈጥራል? የተለያዩ መልካ ምድሮችን በተለያዩ አካባቢ እየፈጠረ ነው የሚሄደው እና በኢትዮጵያ የሚፈጥረው መልካም ምድር የሆነ ሶስት ጎን ቅርጽ ያለው መልካ ምድር ፈጥሯል። ካርታ ላይ ብታዩት እንደዚህ ሆኖ እንደዚህ ይገባል። ከዛ እንደዚህ አይነት ነገር ፈጥሯል ማለት ነው። ሶስት ጎን ያለው መልካ ምድር አቀማመጥ ፈጥሮ ያልፋል ማለት ነው። እና መጨረሻ መዳረሻው ሞዛምቢክ ነው ማለት ነው። መሳችን ለነው ሀያ ሁለተኛው የካፕሪኮርን መስመር የሚገኘው በስንት ዲግሪ ላይ ነው ይላል። እንግዲህ ሉልን ስናይ መሬት መሃል ላይ የሚከፍላት ኬክሮስ መስመር ዜሮ ዲግሪ የምድሩ ወገብ ይባላል። ከዛ ወደ ላይ ስንሄድ ወደ ሰሜን አቅጣጫ 23 1 ሁለተኛ ዲግሪ ያለ ሰሜን ማለት ነው። እሱ ምን ይባላል? ካንሰር ነው የሚባለው። የካንሰር መስመር ይባላል። ከዛ ወደታች አንድ አይነት አካሄድ በሄደን 23 አንድ ሁለተኛ ዲግሪ ደቡብ ደግሞ ስንሄድ ካፕሪኮርን ይሆናል ማለት ነው። ካፕሪኮርን የሚባለው 23 አንድ ሁለተኛ ዲግሪ ደቡብ ነው። ከዛ ወደ ታች ስንሄድ ደግሞ 66 አንድ ሁለተኛ ዲግሪ ደቡብ አለ። ከ66 አንድ ሁለተኛ ዲግሪ እስከ 90 ዲግሪ ድረስ መጨረሻው ዋልታው ድረስ ይሄኛው ክፍል ምን ተብሎ ይጠራል ማለት ነው? የአንታርክቲክ ክበብ ይባላል። የአንታርክቲክ ክበብ ይባላል። ከዛ በኋላ ደግሞ እዚህ ጋር 66 1 2 ኛ ዲግሪ ሰሜን እስከ ዘጠና ዲግሪ ዋልታ መጨረሻው ዲግሪ ምንድ ሰሜን ድረስ ያለው ይሄኛው ክልል ደግሞ የአርክቲክ ክበብ ይባላል ማለት ነው። ስለዚህ በአጠቃላይ ሉል ላይ ያለው ስያሜዎች እነዚህ ናቸው። ለዚህ ከዚህ ውስጥ ካፕሪኮርን የሚባለው 23 አንድ ሁለተኛ ዲግሪ ደቡብ የሚለው ሃ ነው። 66 አንድ ሁለተኛ ዲግሪ ደቡብ ኤግዛክትሊ ቦታው ስም የለውም፣ ግን ከሱ ጀምሮ እስከ 9 ያለው ክልሉ የአንታርክቲክ ክበብ ነው የሚባለው። 23 አንድ ሁለተኛ ዲግሪ ሰሜን የምንለው ካንሰር ነው፣ ካንሰር መስመር ማለት ነው። 66 አንድ ሁለተኛ ዲግሪ ጀምሮ እስከ 9 ያለው የክልሉ ደግሞ ያሰመርኩበት የአርክቲክ ክበብ ይባላል። ስለዚህ መሳችን ሃ ነው። ሀያ ሶስተኛው የኢትዮጵያ ፍጹማዊ መገኛ ትክክል የሆነው የቱን ይላል ማን ነው መልሳችን የሚሆነው ከ3 ዲግሪ እስከ 15 ዲግሪ ሰሜን ኬክሮስ እና ከ33 ዲግሪ እስከ 48 ዲግሪ መስራቅ ኬንትሮስ የኢትዮጵያ ፍጹማዊ መገኛ ነው ማለት ነው። 24ኛው ኦክሲጅንን እና አልሚ ምግቦችን ለሰውነታችን ህዋሶች የሚሰራጩበት እንዲሁም ካርቦን ዳይኦክሳይድ እና ሌሎች ቆሻሾች በደም አማካኝነት የሚሄድበት ወይም ከሄድበት ሂደት ምን ይባላል ይላል። የደም ውደት ነው የሚባለው። የደም ውደት ኦክሲጅንን አልሚ ምግቦችን ያስገባልናል። እንግዲህ ኦክሲጅንን ከሳንባችን ነው ከትንፈሳ ስርዓት ይወስዳል። አልሚ ምግቦችን ደግሞ ከስርዓተ ልመት ያልነው አይደል ከርሱ ይወስዳል ማለት ነው። ከትንሿ አንጀት ምግቦችን ይወስዳል፣ ከሳንባ ደግሞ ኦክሲጅንን ወስዶ ወደ ሰውነታችን ያሰራጫል። ደማችን ማለት ነው። ካርቦን ዳይኦክሳይድን እና ሌሎች ቆሻሻዎችን ደግሞ ይወስድና ያስወግዳል ማለት ነው ደማችን ስለዚህ የደም ውደት ነው የሚባለው። ሀያ አምስተኛው ኦክሲጅንን ለመሸከም የሚያስችል ቀይ የደም ሕዋስ ወይም ሃመልሚን ምን ይባላል? ሆሞግሎቢን ነው የሚባለው ኦክሲጅን የሚሸከም ቀይ የደም እንግዲህ ደም በስንት ሴሎች አሉ? ሶስት አይነት ሴሎች አሉ። የቀይ የደም ሴል አለ፣ ነጭ የደም ሴል አለ፣ ከዛ ፕላትሌት የምንለው አለ። ፕላትሌት ቀየ ደም ሴል በውስጡ ሆም ኦክሲጅንን ይሸከምልናል ኦክሲጅን እና እንዲሁም ሌሎች ምግቦችን የሚያስጊዞ ተሸክሞ የሚሄድ ነውና፣ እዛ ቀየ ደም ሴላችን ውስጥ ምን የሚባል የደም ሕዋስ ሀመል ሚላለ ሆሞግሎቢን የሚባል አለ። ኦክሲጅንን የሚሸከመው እሱ ነው። ነጭ ደም ሴላችን ደግሞ የሚጠቅመው የተለያዩ በሽታም ጭጀርሞችን ፓቶጀንስ የምንላቸው ሰውናችን ሲገቡ ተፋልመው የሚያስቀሩልን ብዙ ጊዜ ኤች አይቪ ኤድስ ነጭ ደምሴላችንን የሚጎዳ በሽታ ነው ይባላል። ምክንያቱም ነጭ ደምሴል ኤች አይቪ ኤድስ ጋር ይሟገታል። ግባት ትግባ ሲባባል ነጭ ደምሴላችንን ቫይረሱ ቫይረስ ይቆዳል። በሽታ ለመከላከል ነው ስራው። ፕላትሌት የምባለው ደግሞ ከሁለቱ የተለየ ጠቀሜታ አለው። እሱ ደግሞ ሰውነታችንን በሚጎዳ ጊዜ፣ በሚቆረጥ ጊዜ ደም ይፈሳል አይደለ ብዙ ደም እንዳይፈስ በቶሎ ደማችን እንዲረጋ የሚያደርግልን የደም ሴል ደግሞ ፕላትሌት የምንለው ነው ማለት ነው። መቅኔ እንግዲህ ምንድነው ቀይና ነጭ የደም ሴል የሚፈጠርበት ቦታ ወይም የሚፈጥርልን መቅኔ የምንለው ነው። ፕላዝማ ደግሞ ፈሳሽ ነገር ነው። ደማችን ከፈሳሽ ፈሳሻማ ከሆነ ፕላዝማና ከደም ህዋሶች ነው የተሰራው። ስለዚህ ፕላዝማ ደም የተገነባበት ፈሳሽ ፈሳሹ ነገር ፕላዝማ ይባላል። የጎድን አጥንት የምንለው የአጥንት አይነት ነው። ከጎናችን ላይ ያሉ ሪብስ የምንላቸው አጥንቶች አሉ። እነዚህ እንደዚህ እንደዚህ ያሉ ጎድን አጥንቶች ሪብስ ይባላሉ ማለት እነዚህ። ስለዚህ መልሳችን ሃ ነው። ሃያ ስድስተኛው ከቀኝ ተቀባይ ልብ በገንዳ የተቀበለውን ደም በፔሌሞናሪ አርተሪ ወደ ሳምባ የሚረጨ የልብ ክፍል የትኛው ነው ይላል። እንግዲህ ልባችን ባለፈው አይተናል፣ በአራት ይከፈላል። መጀመሪያ እዚህ ጋር ቀኝ ምን አለ ተቀባይ አለ። ከዛ በኋላ ቀኝ እዚጋ ምን አለ? አቀባይ አለ። ስለዚህ ከቀኝ ተቀባይ የተቀበለውን በፕሎሚናሪ አርተሪ አማካኝነት ወደ ሳምባችን ይወስደዋል። ወደ ሳምባችን የሚልከው ቀኝ ተቀባይ ልበገንዳ ነው። ከዛ ይሄንን ደግሞ በፕሎሚናሪ ቬን በኩል ወደ ግራ ተቀባይ ይልከዋል። ይሄኛው እንግዲህ በኦክሲጅን ያለው ደም ነው። እዚህ ጋር ኦክሲጅን የለም ነበር እዚ ጋር የሚተላለፈው። ከዛ ኦክሲጅን ከሳንባ ወስዶ ወደ ግራ ተቀባይ ይልከዋል። ከዛ ግራ ተቀባይ ደግሞ ወደየት ይልከዋል? ወደ ግራ አቀባይ። ከዛ ግራ አቀባይ ደግሞ በትልቁ ደም አቀባይ ወይም ኦርታ እንለዋለን። በኦርታ አማካኝነት ወደ ተለያዩ ሰውነት ክፍላችን ኦክሲጅናይዝድ የሆነ በኦክሲጂን የበለጸገውን ደም ያከፋፍልልናል ማለት ነው። ስለዚህ መልሳችን መነው ግራ ቀኝ አቀባይ ልበገንዳ ነው የሚሆነው ሀያ ሰባተኛው በጉርምስና ወቅት በወንዶች ላይ የሚታይ አካላዊና ስነ ህይወታዊ ለውጥ የሆነ የቱ ነው? በወንዶች ላይ የሚታይ በወንዶች ብቻ ማለት ነው። ሀ የድምጽ መጎርነን፣ አው ይሆናል። ዳሌ መስፋት ይሄ ለሴቶች ነው። ድምጽ ይቀጥናል፣ ይሄም ለሴቶች ነው። የወር አበባ መታየት ለሴቶች ነው። ስለዚህ የድምጽ መጎርነን ሀ ይሆናል ማለት ነው መልሳችን። ሀያ ስምንተኛው ከሚከተሉት በወር አበባ ጊዜ የማይከሰተው የቱ ነው? የማህፀን ግድግዳ መፈራረስ፣ አው ይፈራረሳል እንቁላል ከእንቁልጢ መውጣት እሱም ይሆናል። እርግዝና መካሄድ ይህ አይሆንም። ይሆንም መየ የማህፀን ግድግዳ በደም ስሮት መደራጀት አው፣ እንግዲህ ወር አበባ የሚከሰተው እንቁልጢ እና ማህፀን ላይ ነው የሚከሰተው። ይሄ እንቁልጥያችን ውስጥ ምን እንደዚህ አይነት ቅርጽ ያላት ነገር አለች። እዚ ጋር አለ፣ ቱቦ አለ። እንቁልጢያችን ውስጥ እንቁላል ይመረታል። ከዛ እንቁላሉ የወንድን ዘርን ይጠብቃል። የወንዱ ዘር እስከ 28 ቀን ድረስ ካልመጣ ምን ይሆናል? እንቁላላችን ይፈርሳል። ከዛ ማህፀናችንም ላይ ምን ተፈጥሮ ነበር? ማህፀናችን ግድግዳው በደም ስሮች ተደራጅቶ ነበረ፣ እየጠበቀ ነበረ መፈጠሩን። ከዛ ግን አልመጣም። ምንም አይነት የወንድ ዘር ካልመጣ ይ ይፈራርሳል ማህፀን ግድግዳ ይፈራርሳል። እንቁላሉም ከእንቁልጥ ይወጣል። ከዛ በኋላ ከጥቂት ደም ጋር ሆኖ በከረቤዛ በኩል ይፈሳል ማለት ነው። እርግዝና በዚህ ሰዓት አይፈጠርም። ስለዚህ መልሳችን የማይከሰተው እርግዝና ነው ማለት ነው። ዘጠነኛው ከሚከተሉት ልዩ የሆነው የትኛው ነው ይላል። ደም፣ አየር፣ ወተትና የአሸዋና የውሃ ድብልቅ። እንግዲህ ሁሉንም ስናይ በምን አይነት ሜትድ ነው ልዩ የሆነው ብለን ስናይ ድብልቅ የሚል ነገር አለ እዚህ ጋር በድብልቅ ነው። ድብልቆችን በሁለት እንከፍላቸዋለን ዋህድ ዘርና ልይዘር ድብልቅ ብለን እንከፍላቸዋለን። ዋህድ ዘር የሚባሉት በአይናችን እንዲሁም በአጉሊ መነጽር አይተን ቅንጣቶቹን መለየት የማንችለው ነው። ልይዘር ደግሞ በአይናችን ወይም በአጉሊ መነጽር አይተን ቅንጣቶቹን መለየት የምንችለው ከሆነ ልይዘር ይባላል። ደም፣ ወተት እና ያሽዋ እና ዋድ ድብልቅ ልይዘር ናቸው ማንማን ሃ አመሩሃና መ ልይዘር ናቸው። ዋህድ ዘር ግን ለ ነው። አየርን በአይናችንም በአጉሊ መነጸር ብናየው ምንም አይነት ነገር ማየት አንችልም፣ ማለት ወጥ ዘር ድብልቅ ነው ማለት ነው። ሌሎቹን ግን በአጉሊ መነጸር ደምና ወተትን በአጉሊ መነጸር በማየት መለየት ይቻላል። የአሸዋና የውሃ ድብልቅ እንዲሁ በአይናችን ብናየው ይሄ አሸዋ ነው ይሄ ደግሞ ውሃ ነው ብለን መለየት እንችላለን። ስለዚህ መልሳችን ለነው ማለት ነው። ሰላሳኛው የዘይት የውሃና የአልኮል ድብልቅን በየትኛው የልየታ ዘዴ በመጠቀም መለየት ይቻላል ይላል በቀራራ እና ንጥረት ነው የምንለየው። ቀራራ እንግዲህ የምንለው ፈሳሽ ነገር አንድ ፈሳሽ ፍግተው የተለያየ ወይም ደንሴተው የተለያየ ፈሳሽ ቢኖር እሱን እናቀራዋለን ከላይ አሁን ዘይቱን እናቀረውና የሆነ ቦታ ሌላ ቦታ ይሆናል ማለት ነው። ከዛ ምን ቀረው? ውሃና አልኮል። ውሃና አልኮሉን ደግሞ በንጥረት እንለየዋለን። ንጥረት የተለያዩ ነጥበ ፍሌት ያላቸውን ወይም የመፍላት ጊዜያቸው የተለያየ ለምሳሌ አልኮል ብዙ ጊዜ ይሄጃል ለመፍላት ባረሞት ቶሎ ይፈላል። ስለዚህ ቀድሞ የፈላውን ከሌላኛው በፍሌታቸው አንደኛውን አትንነን ለኛው ይቀርልናል ማለት ነው። በነጥ በፍሌታቸው እንለያቸዋለን። ስለዚህ ሃ ነው ንጥረትና ቀረራ አይሆን። መጀመሪያ ቀረራ ነው መቅደም ያለበት። አመራዋ ጥልያና ቀረራ ጥልያ የምንለው ደግሞ ለምሳሌ አሁን ያሽዋና የውሃ ሙሙት ቢሆን የውሃ ሙሙት ቢሆን ውሃውን እናጠለውና በሌላ እቃ ውስጥ ላይ ዘግቶ የሚቀረው አሸዋው እሱ ጥልዬ ይባላል። ስለዚህ መልሳችን ሀ ነው ማለት ነው። 31ኛው በምጋትና በኢምጋት ጊዜ ተመሳሳይ መጠን ያለው የአየር መንዝር የትኛው ጋዝ ነው ይላል። እንግዲህ ምጋትና ኢምጋት አለ አይደለ፣ የትንፈሳ ስርዓት ላይ ምጋት የምንለው ወደ ውስጥ መተንፈስ ወይም ኦክሲጅንን ማስገባት ነው። ኦክሲጅን ማስገባት ምጋት ይባላል። ኢምጋት ካርቦን ዳይኦክሳይድን ማስወጣት ነው፣ ወደ ውጭ መተንፈስ ኢምጋት ይባላል ማለት ነው። ስለዚህ ጋዞች አሉ እዚህ ጋር ኦክሲጅን በምጋት ጊዜ 21% ነው የሚሆነው በኢምጋት ጊዜ 16% የሚሆን ኦክሲጅን አለ፣ ይወጣል ማለት ነው። ከዛ በኋላ ካርቦን ዳይኦክሳይድ ነው ካርበን ዳይኦክሳይድ ምጋት ላይ 0.03 ፐርሰንት የሚሆን ካርበን ዳይኦክሳይድ ይገባል ወደ ውስጣችን፣ ግን በጣም ትንሽ ነው። ከዛ ስናስወጣ ግን 0.4 ሆኖ ብዙ ሆኖ ይወጣል። ሌላ ደግሞ ናይትሮጅን ነው። ናይትሮጅን ሁለቱም ላይ 78 ፐርሰንት ነው፣ ስናስወጣም ስናስገባም አይቀየርም የጋዙ መጠን። የውሀትነት አለ። ሌላ የውሃትነት እዚህ ጋር በጣም ዝቅተኛ ነው። ዝቅተኛ የሆነ የውሃ ትነት ነው ያለው ምጋት ላይ። ይሄ ምጋት ላይ ከፍተኛ ይሆናል ማለት ነው። ከፍተኛ የሆነ ትነት ይኖራል ወደ ውጭ ስንተነፍስ ማለት ነው። ሌላ ደግሞ ሙቀት ነው። ሙቀት ምጋት ላይ ዝቅተኛ ነው። እዚህ ጋር ከፍተኛ ነው። ስናስ ወደ ውጭ ስንተነፍስ ከፍተኛ። ስለዚህ ጋዞቹ እዚህ ጋር ባጠቃላይ ብናይ እነዚህም ያው ጋዝ ናቸው ይኸኛው ህዋትነትን ጨምሮ ጋዝ ነው እኩል የሚሆነው 78 78 ናይትሮጅን ነው ማለት ነው የማይቀየረው ናይትሮጅን አመሩ አይሆናል ማለት ነው ሰላሳ ሁለተኛው ከሚከተሉት ውስጥ በልይ ዘር ድብልቅ የሚመደበው የት ነው እንግዲህ እንደነገርኳችሁ ቅድም በሁለት እንከፍላለን ልይ ዘር እና ዋሕድ ዘር ብለን ስለዚህ ልይ ዘር ድብልቅ ውስጥ የሚመደበው ሙሙዝ አይደለም ይሄ እንትን ነው ዋሕድ ዘር ነው ደም ዘር ነው ሽቶ አየር እነዚህ እንዳለ ዋሕድ ዘር ናቸው። ስለዚህ ዘር የሆነው ደም ነው ማለት ነው። 33 ሶስተኛው ሁለት የሚዋሃዱ ፈሳሶችን በነጥበፍሌታቸው ፍሌታቸው መሰረት የምንለይበት የልጌታ ዘዴ ቅድም እንደነገርኳችሁ ምንድነው ንጥረት ነው ማለት ነው። መሰረት የምንለይበት ንጥረት ይባላል ማለት ነው። ትነት ከተባለ አንደኛው የሚተንና የማይተኑ ነገሮችን ለምሳሌ ውሃና ጨው ድብልቅ ቢሆን ብናፈላው ውሃው ይተናል። ጫው ግን በተፈጥሮ መትነ አይተንም። ስለዚህ የሚተናው አካል ይተናል፣ ማይተን ይቀራል። ይሄ ትነት የሚባለው በነጥብ ፍሌታቸው የተወሰነ አይደለም። ጥልያ እንደነገር ሆቹ ነው። አሁን ለምሳሌ ውሃና አሸዋ ቢሆን ውሃውን አጥልለን አሸዋው ከስር ይቀራል። ቀረራ ደግሞ ዘይትና ውሃ በተለይ ብናይ ከላይ ቀስ አድርገን ከላይ ትንሳፈፈው ዘይት አላል፣ እሱን እናቀረውና ውሃው ከስር እንዲቀር እናደርጋለን እሱ ቀረረ ይባላል ማለት ነው። መልሳችን ሃ ነው። ሰላሳ አራተኛው ከሚከተሉት ውስጥ የተፈጥሮ ሀብት ያልሆነው የቱ ነው ይላል። ሃ አየር፣ ለውሃ ምራ ቤት መጽዋት በተፈጥሮ ማንም ሰው ሳይሰጠን ከፈጣሪ ከእግዚአብሔር የተቀበልነው ሀብት ምንድን ነው? ሁሉም ናቸው ሀ ለ አመሩ ሀ መ እንትናቸው የተፈጥሮ ናቸው ያልሆነው መልሳችን ሀመሩሃ ቤት ነው ማለት ነው። ሀመሩሃ ነው መልሳችን። ሰላሳ አምስተኛው ከሚከተሉት ውስጥ ታዳሽ ያልሆነ የጉልበት ምንጭ ሆን የትኛው ይላል። ታዳሽ ያልሆነ ውሃ ታዳሽ ነው። የፀሐይ ብርሃንም ታዳሽ ነው። ነፋስም ታዳሽ ነው። ታዳሽ ያልሆነው የተፈጥሮ ጋዝ ነው ማለት ነው። ሰላሳ ስድስተኛው ረጅም የእንጨት ወይም የብረት ዘንግ ሲሆን በድጋፍ በመጠቀም ድንጋይ ለመፈንቀል ወይም ሚስማር በመዶሻ ለመንቀል የሚያገለግለው የቀላል መኪና አይነት የትኛው ነው ይላል። ቀላል መኪና እንግዲህ ስራችንን አድካሚ በሆነ መንገድ የምንሰራውን ስራ ብዙ ሰዓት የሚጨርሰውን ስራ በትንሽ ጉልበት በትንሽ ሰዓት ውስጥ እንሰራ የሚያግዘን መሳሪያ ቀላል መኪና ይባላል። የተለያዩ አይነት የቀላል መኪና አይነቶች አሉ። ሀ ምን ይላል? ዘንበል ያለ ወለል። ዘንበል ያለ ወለል የሚባለው በጣም ከባባድ የሆኑ ወደ ላይ ለመስቀል የማይመቹ ነገሮችን ለመስቀል በትንሽ ጉልበት በቶሎ ለመስቀል ያገለግላል። እንደዚህ አይነት አለ ዘንበል ያለ ወለል። ለምሳሌ እዚ ጋር ሕንጻ ቢኖር ከዚያ የሆነ እቃ ወደ ሕንጻው ማስገባ የምፈልግ እዚህ ጋር አንድ ሰው ይገፋል ማለት ነው። እዚ ጋር እየገፋ በቀላሉ ወደ ሕንጻው ያስገባል ማለት ነው። ይሄ ዘንበል ያለ ወለል ይባላል። ወይም ደግሞ ደረጃ አለ አይደለ? ወደ ሕንጻው ለመውጣት አንድ ሰው ደረጃ ቢጠቀም እሱ ራሱ በቀላሉ እንዲወጣ ድሮ በገመድ ከመሳብ በደረጃ ማውጣትን ያዳበረው ይህም የደረጃም አንደኛው የዘንባ ወለል አይነት ነው ማለት እንችላለን። ለደሞ መፈንቅል ይባላል። መፈንቅል እዚህ ጋር እንዳለው ነው። ረጅም የሆነ ብረት ይሆን ይችላል። በድጋፍ በመጠቀም ለምሳሌ አንድ ድንጋይ ውስጥ ጭቃ ተቀርቅሮብን ከሆነ የሆነ ብረት አስገብተን እንዲ ብንፈነቅለው በእጃችን ከምናረገው ይልቅ በቀላሉ በትንሽ ጉልበት ማውጣት እንችላለን። መልሳችን ይሄ መፈንቅል ነው። ሽብልቅ የምንለው ደግሞ ነገሮችን ለመሰንጠቅ ለመቁረጥ የሚያገልግል ለምሳሌ ቢላ፣ ምሳር፣ እነዚህ የሽብልቅ አይነቶች ናቸው። መፍቻ ደግሞ ለአንድ ነገር ለማጥበቅ ወይም ለማላላት ወይ ግርግዳን ለመብሳት የምንጠቀ ለምሳሌ ብሎን መፍቻ ሊሆን ይችላል፣ ሚስማር ምናምን መሆን ይችላል እነሱ መፍቻ ውስጥ ሊመደቡ ይችላሉ ማለት ነው። ስለዚህ መልሳችን ለነው። ሰላሳ ሰባተኛ ውሃን ከጉድጓድ ለማውጣት የምንጠቀመው የቀላል መኪና አይነት ምን ይባላል? ሽብልቅ እንደነገርኳችሁ ነው፣ ለመፍለጥ ለመቁረጥ ነው። መፍቻ ደግሞ ለመብሳት ለማላላት ለማጥበቅ ነው። ሽክርክሪት ነው። ሽክርክሪት የምንለው እንደዚህ አይነት ነው። ለምሳሌ እዚህ ጋር የውሃ ጉድጓድ አለ ልበላችሁ። ከዛ በኋላ እዚህ ጋር እቃ አለች፣ ምን ቀዳባት። ከዛ እዚህ ጋር ሽክርክሪቱ አለ መሬት ላይ ይተከልና በአንደኛው ሳይድ ይሄ ገመዱ ሆኖ ይዛል። በአንደኛው ሳይድ ደግሞ እዚ ጋር እኛን ጎትተዋለን። ከዛ ይሄኛው ይሽከረከራል እኛ ስንጎትተው ገመዱን እዚ ጋር አንድ ሰው ሲጎትተው፣ እየተሽከረከረ ይሄንን እዚያው ስናላለው ይገባል ወደ ውስጥ። ከዛ ስንስበው ደግሞ ይሄ ይወጣል ማለት ነው። መቅጃው በቀላሉ ውሃን ለመቅዳት ያገለግላል። ሀመር ውሃ ነው ማለት ነው። ዘንባ ወለል እንደነገርኳችሁ ነው። ወደ ላይ እቃን ወደ ትልልቅ ቦታዎች ቃል ለማውጣት ለማውጣት ለማውረድ ነው የሚያገለግለው መልሳችን አመር ውሃ ነው። 38ኛው በመሬት ላይ የሙቀት የነፋስ የዝናብ የአየር ግፊት ስርጭት እኩል እንዳይሆን የሚያደርጉ ተፈጥራዊ ምክንያቶች ምን ይባላሉ? የአየር ንብረት ተቆጣጣሪዎች ናቸው የሚባሉት። የአየር ንብረት ተቆጣጣሪዎች እነዚህ ከፍታ፣ ከባህር ያለው ርቀት፣ ኬክሮስ ወይም ደግሞ ከምድር ገብ ያለው ርቀት ማለት ነው። የባህር ሞገድ፣ እነዚህ የአየር ንብረት ተቆጣጣሪ ነው የሚባሉት አንድን ቦታ በመሬት ላይ ያለው የሙቀት የነፋስ የዝናብ የአየር ግፊት እንዲለያየ ያደርጉታል። ለምሳሌ አንድ ከፍታ ቦታ ያለና አንድ ዝቅተኛ ቦታ ያለ አካባቢ ተመሳሳይ የሆነ የአየር ንብረት እንዳይኖራቸው የሚያደርጉት እነዚህ ናቸው። ለ ነው ማለት ነው። ሰላስተኛው ጉባ ገብ ዝናብ በየትኛው የአየር ንብረት ክልል የሚስተዋል የዝናብ አይነት ነው ይላል የስድስተኛ ክፍል ምዕራፍ ሶስት የተፈጥሮ አካባቢ የሚለው ላይ አሉ እነዚህ የምስራቅ አፍሪካ የአየር ሁኔታ እና የአየር ንብረት ባህሪያት ብሎ የሚዘረዝራቸው ቦታዎች አሉ የሳር ምድር ሞቃታማ የአየር ንብረት ክፍል የበረሃ የአየር ንብረት ክልል የሀሩር ሞቃታማ የባህር ዳርቻዎች የደጋ የአየር ንብረት ክልል የሚባሉ እነሱን አጥኗቸው እና እነሱ ላይ አለ ይሄ ጉባጉቤ ዝናብ የሚገኘው የደጋ አየር ንብረት ክልል ወይም ሀመር ውሃ ላይ ይሆናል ማለት ነው። አርባኛውና የመጨረሻው የምስራቅ አፍሪካ ሞቃታማ የምስራቅ አፍሪካ ውጤታማ የተፈጥሮ ሀብት አጠቃቀም ዘዴ ያልሆነ የቱን ይላል። ሀገር በቀል እጽዋትን መትከል ይሄ ውጤታማ ሊያደርግ የሚችል ነገር ነው። ባዮጋዝን መጠቀም ልክ ነው። ባዮጋዝ ማለት ምንድን ነው? የተለያዩ የእንስሳት ጽዳቾችን፣ የእንስሳት እንትኖች አሉ አለ ይሄ የሚጠቀሙት ጽዳጃቸው አለ የተለያዩ ነገሮች ተፈጥሯዊ ነገሮችን በመጠቀም ጋዝን መፍጠር የኃይል አመንጭ የሆኑ ነገሮችን መፍጠር ማለት ነው። እነሱ መጠቀም ጥሩ ነው። ታዳሽ ነገር ነው። ታዳሽ የተፈጥሮ ሀብቶችን አለመጠቀም ይሄ አይሆንም። ታዳሽ ፀሐይ ጉልበትን ምናምን መጠቀም ጥሩ ነው፣ የሚመከር ነው እንጂ አለመጠቀም ጥሩ አይደለም። ስለተፈጥሮ ተፈጥሮ ሀብትና እየያዝ የወጡ ግና ደንቦችን መተግበር ይህም ልክ ነው። ስለዚህ ልክ ያልሆነው ወይም አጠቃቀም ዘዴ ያልሆነው ሀመር ውሃ ነው ማለት ነው። እሺ ተማሪዎች የአካባቢ ሳይንስ በክፍል አንድና በክፍል ሁለት የሰራውላችሁ ቪዲዮ ይህንን ይመስል ነበረ። ጥሩ ጠቃሚ ነገር እንዳገኛችሁበት፣ ያለነበባችሁትም ነገር በቀላሉ እንድታውቁት እንደረዳችሁ ተስፋ አድርጋለሁ። እንግዲህ ጥያቄዎችን ከሰራውላችሁ በኋላ እኔ የዳሰስኳቸውን ቦታዎች፣ ጥያቄው ላይ የተገኙትን ቦታዎች እየሄዳችሁ ማጥናት መከለስ እንዳትረሱ እንዲሁም ከሌሎች ተማሪዎች ጋር በመጠየቅ እንዳትረሷቸው። ብዙ ጊዜ ስትሰሯቸው ስታወሩባቸው ደግሞ ይበልጥ ይረዷቸዋል ማለት ነው። በቅርቡ እንዴት በቀላሉ የ6 እና 5ኛ ክፍልን በትንሽ ጊዜ ውስጥ አጥንታችሁ ውጤታማ መሆን እንደምትችሉ የሚያሳይ ቪዲዮ የምሰራላችሁ ይሆናል ማለት ነው። የኦንላይን ትምህርት መማር የምትፈልጉ ደግሞ በቅርቡ የሚጀመር ስለሆነ ከታች በማስቀምጥላችሁ የቴሌግራም ቻናል ጆይን በማድረግ እንድትሳተፉ ለመናገር ወደል ያላችሁ ሀሳብ፣ አስተያየት ቴሌግራም ላይ እንዲሁም ኮሜንት ሴክሽን ላይ ጻፉልን። በሚቀጥለው እስከምንገናኝ ድረስ ደህና ሁኑ። ቻው